ሰሞኑን የብዙዎችን ትኩረት የሳበው የኤርትራ መግለጫ እንዲህ የሚል ነው። ባለፉት ጥቂት ቀናት ውስጥ የኢትዮጵያ መንግስት በኤርትራ ላይ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሯል በማለት የክስ አተታ ያስቀምጣል። ኤርትራ ክሷን ስትቀጥልም የዲፕሎማሲ ዘመቻው ለተባበሩት መንግስታት ድርጅት ዋና ጸሀፊ እንዲሁም ለበርካታ ሀገርና መንግስት መሪዎች ደብዳቤዎችን መላክን የሚያካተት እንደሆነ መግለጫው ላይ ኤርትራ ገልጻለች። የተጻፈው ደብዳቤ ኤርትራን በተደጋጋሚ ትንኮሳዎች እንዲሁም በኢትዮጵያ ሉዓላዊነትና የግዛት አንድነት ጥሰቶች የሚሆነ እጅል እንደሆነ የኤርትራ መንግስት መግለጫ አስፍሯል። የኤርትራ መንግስት የኢትዮጵያ መንግስት ሰሞነኛ አካሄድ እንዲህ ሲል ከሶታል። የኢትዮጵያ መንግስት የጻፈውን ደብዳቤ የተለመደ ማደናገሪያ ሲል ከጠራው በኋላ የዲፕሎማሲ ዘመቻ ዓለም አቀፍ ማህበረሰብ ማታለልና በዚህም ረጅም ጊዜ ሲብላላ ለቆየ የጦርነት አጀንዳው ድጋፍ ማሰባሰብን አላማ ያደረገ ነው። መግለጫው እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነም በወታደራዊ መንገድ ለመውሰድ በሚል ላለፉት ሁለት ዓመታት በግዴለሽነት አላስፈላጊ መግለጫዎችና ተንኳሽ ጦር ሰበቃ ውስጥ እየገባ ነው ብሏል። የኢትዮጵያ መንግስት የጦር መሳሪያዎች ግዢ ላይ ተሰማርቷል ሲልም አክሏል። ለዚህ ለኤርትራ አዲስ ክስ የኢትዮጵያ መንግስት እስካሁን ድረስ መልስ አልሰጠም። የኢትዮጵያ መንግስት እንዴት ዝምታን መረጠ ብዙዎች ጥያቄ ሆኗል። ኤርትራ የጦርነት ዝግጅት እየተደረገ ነው የሚል ክስ ስታቀርብ የኢትዮጵያ መንግስት ለምን ማብራሪያ አልሰጠም? ለምን መግለጫ አላወጣም? እያስባለ ይገኛል። የኤርትራው ፕሬዝዳንት በቅርቡ የኤርትራን ሰላሳ አራተኛ የነጻነት ቀን ሲያከብሩ የኢትዮጵያን መንግስት በዘርፈ ብዙ ጉዳዮች መክሰሳቸው ይታወሳል። ፕሬዝዳንት ኢሳያስ የኢትዮጵያ መንግስት የውሃ ጉዳይ፣ አባይና ቀይ ባህር፣ የባህር በር ማግኘት፣ የኦሮሞ ህዝብን የማይወክል የኦሮሞ ማስተሳሰብ፣ የኩሽና የሴም ግጭት፣ የአፋር ህዝብና መሬትን ለዚህ አጀንዳ መጠቀም የጦርነት ቅስቀሳ እያደረገ ነው ሲሉ ተደምጠዋል። የኦሮሞ ምሁራን ለአንድ ወር ያህል ተደጋጋሚ ደብዳቤ እናውቀሳል የኤርትራው ፕሬዚዳንት ሲያቀርቡ ነበር። የኤርትራው ፕሬዚዳንት የኢትዮጵያ መንግስት የኦሮሞን ማስተሳሰብ በኢትዮጵያ ህዝብ ላይ ለመጫን እየሰራ የሚገኝ ክስ ነው ማለታቸውን ተከትሎ በውጭ የሚኖሩ የኦሮሞ ዲያስፖራዎች ክስ ሲያቀርቡ እንደነበር የቅርብ ጊዜ ትውስታችን ነው። በሌላ በኩል ጠቅላይ ሚኒስትር አብይ በ2016 ስለ ወደብና ስለ ባህር በር ጉዳይ ቆፍጠና ያለ ንግግር አድርገው ነበር። ይህ የጠቅላይ ሚኒስትሩ ንግግር ኤርትራን ክፉኛ አስቆጥቷታል። የኤርትራ እንደሚያፈለው የጠቅላይ ሚኒስትር አብይ ንግግር ጠቅላይ ሚኒስትር አብይ በ2016 ጥቅምት ወር ላይ በተናገሩት ንግግር ስለ ወደብና ባህር በር ጉዳይ ይህን ብለው ነበር። ኢትዮጵያ በዙሪያው ለሚገኙ አገራት ሀገራት የውሃ ምንጭ እንደሆነች አስታውሰዋል። ወደ ኤርትራና ሱዳን ተከዜ፣ ወደ ግብጽና ሱዳን አባይ፣ ወደ ደቡብ ሱዳን ባሮ፣ ወደ ኬንያ ኦሞ፣ ወደ ሶማሊያ ደግሞ ገናሌ ዳዋና ዋቢ ሸበሌ ወንዞች ከኢትዮጵያ ተነስተው እንደሚጓዙ አንስተዋል። በተጨማሪም ወደ ጅቡቲ የውሃ መስመር በኢትዮጵያ ወጪ መገንባቱን ተናግረው በዙሪያዋ ካሉ አገራት አንዳቸው እንኳን ለኢትዮጵያ ንጹህ ውሃ የሚሰጥ የለም፣ ሁሉም ተቀባይ ነው ሲሉ ገልጸዋል። የእናንተን እንካፈል የእኛን አጠይቁ ማለት ግን ትክክል አይደለም በማለት ኢትዮጵያ ወደ ቀይ ባህር እና ህንድ ውቅያኖስ ለመውጣት የሚያስችላትን በር መጠየቋን ተገቢነት አስረድተዋል። ጠቅላይ ሚኒስትሩ በታሪክ ለቀይ ባህር በቀረብን ጊዜ ከዓለም ሀያላን አንዱ ነበርን ካሉ በኋላ ዳግም ወደ ቀይ ባህር እንዴት እንቅረብ የሚል ጥያቄ አንስተው ሲመልሱ በግድያና በጦርነት መሆን የለበትም ብለዋል ቀጥለውም በግድያና በጦርነት እንዳይሆን ደግሞ ሀቅን መካር ትክክል አይደለም ሲሉ አክለዋል ጠቅላይ ሚኒስትር አብይ ከታሪክ በተጨማሪ ከህዝብ አሰፋፈር አኳያ የባህርን አስፈላጊነት ጠቅሰዋል በዚህም በኤርትራና ጅቡቲ ያሉ የአፋር ብሔሮች እንዲሁም በሶማሊያ በኬንያና በጅቡቲ የሚገኙ የሶማሌ ብሔር አባላት የውቅያኖስ ውሃን እንደሚያገኙ አንስተው ኢትዮጵያ ያለው ሶማሊ ምን በድሎ ነው ለምንድነው ለብቻ የተከለከለው ሲሉ ጠይቀዋል ኢትዮጵያ ወደብን ለማግኘት አማራጮችን መመልከቷን ገልጸው ከሌሎች ወገኖች ስለተገኘው ምላሽ በቂ ማብራሪያ ባይሰጡም አይስጋት አለብን የሚል ምላሽ እንደተገኘ ተናግረዋል። በምላሹ ኢትዮጵያ ከህዳሴ ግድብ፣ ከኢትዮጵያ አየር መንገድ እንዲሁም ከኢትዮ ቴሌኮም ድርሻ ለመስጠት ፍላጎት ማሳየቷን ገልጸዋል። ህዳሴ ግድብን ሼር እናድርግ ያልነው ዝም ብለን አይደለም፣ ያዋጣል ሂሳቡን አስበን ነው ብለዋል። ልጆቻችን እንዳይባሉ አሁን ያለን መሪዎች መነጋገር አለብን በኢንቨስትመንት በሼር በሊዝ ምርጫው ሊታይ ይገባል አንነጋገርበትም የሚባል ነገር ግን ስህተት ነው ሲሉ ገልጸዋል። ጠቅላይ ሚኒስትሩ ኢትዮጵያ ወደብ አልባ መሆኗ የአፍሪካ ኃያል ሀገር ለመሆን ያላትን አቅም እንደገደበው አንስተው ሀገሪቱ ያላትን የባህር በር አማራጮች ዘርዝረዋል። የፌዴራል መንግስቱን ያስቆጣው የዛላምበሳ ድንበር መከፈት። በቅርቡ የጠቅላይ ሚኒስትሩ አማካሪ አቶ ጌታቸው ረዳ ከትግራይ ተወላጆች ጋር በአዲስ አበባ ከተማ ውይይት ማድረጋቸው ተገልጿል። በአዲስ አበባ ዩኒቨርሲቲ ስለ ሰላም ውይይት መካሄዱም ተገልጿል። አቶ ጌታቸው ረዳ ስለ ሰላምና ስለ ትግራይ ሰፋ ያለ ማብራሪያ ሰጥተዋል ተብሏል። የእሳቸው ማብራሪያ በቅርቡ በመንግስት ሚዲያዎች በኩል እንደሚተላለፍም ተገልጿል። አቶ ጌታቸው ረዳ የህዋት አመራሮች የትግራይን ህዝብ ወደ ጦርነት ሊያስገቡ ነው፣ ኃይ ሊባሉ ይገባል የሚል ንግግር አሰምተዋል። የትግራይ ህዝብ በብዙ አቅጣጫ በጦርነት ስጋት ውስጥ መሆን የለበትም፣ ሰላም አስፈላጊና ወሳኝ ነው ብለዋል። የኢትዮጵያና የኤርትራ መንግስት በሚካሰሱበት በዚህ ሰዓት የፌዴራል መንግስትን ያበሳጨ ድርጊት ከወደ መቀሌ ተሰምቷል። ህውሃት በተናጠል ባደረገው ስምምነት የኤርትራና የኢትዮጵያ ትግራይ ድንበር ተከፍቷል። ድንበሮች እንዲከፈቱ የሚያደርገው የፌዴራል መንግስት ስልጣን ሲሆን፣ ህውሃት ግን በክልል ደረጃ የፌዴራል መንግስቱን ስልጣን በመውሰድ ድንበር እንዲከፈት አድርጓል። ይህ ደግሞ የፌዴራል መንግስቱን ክፉኛ ያበሳጨ ተግባር ሆኗል። የፌዴራል መንግስቱ ከኤርትራ ጋር እሰጥ አገባ በገባበት በዚህ ሰዓት ህወሓት ከኤርትራ መንግስት ጋር በመግባባት ድንበር እንዲከፈት ማድረጉ ቁጣን የቀሰቀሰ ሆኗል። የህወሓት ከፍተኛ ጄኔራሎች ወደ አስመራ እንደሚመላለሱ በአንድ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ መናገራቸው ይታወሳል። የኤርትራ መንግስት ከህወሓት ባለስልጣናት ጋር በተናጠል ስምምነት ማድረጋቸውን ተከትሎ የዛላንበሳ ድንበር ሊከፈት ችሏል። የፌዴራል መንግስቱ ደግሞ የድንበሩ መከፈት ከባድ ችግር ይፈጥርብኛል ብሎ ይሰጋል። የጦር መሳሪያ ሳይቀር ከኤርትራ እንዲገባና እንዲወጣ መንገድ የሚጠርግ ነው የሚል ቅሬታ እያቀረበ ይገኛል። የፌዴራል መንግስቱ በድንበሩ መከፈት ቅሬታ ይሰማው እንጂ በኤርትራና በኢትዮጵያ ድንበር ያሉ የዛላንበሳ ነዋሪዎች ግን እጅግ ደስተኛ እንደሆኑ ለቢቢሲ ገልጸዋል። ቢቢሲ የዛላንበሳው ድንበር እንዴት እንደተከፈተ ሲያስረዳ፣ የድንበሩን የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱም መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበራዊ አንቂዎችና የማህበረሰብ ተወካዮች አነሳሽነት መሆኑ ተሰምቷል። ይህ ይሁንታ ያገኘው ደግሞ በህዋት ባለስልጣናትና በኤርትራ ባለስልጣናት መልካም ፍቃድ ነው ተብሏል። አንዲት የትግራይ እናት እንደ ሕዝብ መብላት፣ መነገድ እንፈልጋለን፣ እንዲሁም እንደከዚህ ቀደሙ በማህበራዊ ሕይወት መገናኘት እንፈልጋለን። የእነርሱ ቤተሰቦች እዚያ አሉ፣ የእኛ ቤተሰቦች እዚያ አሉ። የምንፈልገው ሰላም ነው ስትል ለቢቢሲ ተናግራለች። ነገር ግን በጦርነቱ የደረሰውን ጉዳት ለመጠገን በርካታ ስራዎች መስራት ይጠይቃል። የዛላ አንበሳ መሰረተ ልማቶች ወድመዋል። መብራት፣ ስልክ እንዲሁም የባንክ አገልግሎት ተቋርጧል። አብዛኛው መሰረተ ልማት በኢትዮጵያ መንግስት የተዘረጋ ሲሆን ጥገና ለማካሄድም ከፍተኛ መዋለ ንዋይ እንደሚጠይቅ ነዋሪዎች ይናገራሉ። የውሃ ጤና፣ እንዲሁም የትምህርት ተቋማትም ጉዳት ደርሶባቸዋል። በስነ ስርዓቱ ላይ ለመገኘት ከኤርትራ ሰንአፌ መምጣቱን የተናገረው ነቢያት ወልደ ጊዮርጊስ ዛሬ የጀመርነው ነው። ሰላምና እርቅ ተጠናክሮ እንደሚቀጥል እርግጠኛ ነኝ ብሏል። ዛላምበሳን ጥለው ለአምስት ዓመታት በአዲግራት የስደተኞች መጠለያ የሚኖሩት ወይዘሮ አምለሰት ዛሬ የተዘጋውን ቤቴን ለማየት መጣው። ካሁን በኋላ ልጆቼን ይዤ በቤቴ መኖር እቀጥላለሁ ሲሉ ተናግረዋል። የአካባቢው ነዋሪዎች በአንድ ወቅት በጋራ ይኖሩ የነበሩ ቤተሰቦች በጦርነቱ ምክንያት እንዴት እንደተለያዩ ያስታውሳሉ። የሁለቱም ማህበረሰቦች ተወካዮች ሰላምና እርቅ ተጀምረዋል ሲሉ ያወጁ ሲሆን ነዋሪዎች ወደ ቤታቸው ተመልሰው ህይወታቸውን ዳግም መገንባት እንዲጀምሩ ጥሪ አቅርበዋል። በሌላ በኩል የፌዴራል መንግስቱ ግልጽ የሆነ ንቀት ህወሓት እያሳየ ነው የሚል ክስ እያቀረበ ነው። ህወሓት ያለምንም ከልካይ ድንበሮችን በራሱ ፍላጎት በመክፈትና በመዝጋት ላይ ተጠምዷል ብለዋል።